ዐለይህ ሰላም እንኳን ስድብ እንደው አመስግነን እንኳን ሐቃቸውን እንኳን ጨረስን መንገዳቸውን ተከትለን እንኳን ሐቃቸውን አንሞላም። ዛሬ ላይ ማንም እንደመጣ እየፈለገ አፉን የሚከፍትባቸው አይደሉም። ሰውየው ክብሩን ሊያጣ ሲፈልግ በነቢዩ ላይ ይመጣል። ሰውየው የበታችነት ስሜት እንዲሰማው አላህ ሊያከናንበው ሲፈልግ በቁርዓን ላይ ይመጣል፣ በሂጃብ ላይ ይመጣል፣ በኢስላም ላይ ይመጣል። ነቢዩን የተናገረ እስካሁን ድረስ የተረፈ የለም። ነቢዩን የተቸ እስካሁን ድረስ ቀና ብሎ የሄደ ሰው የለም። አይደለም ዛሬ ላይ በተለያየ መንገድ ሁሉም ሰው አፉን አሽሎ እኚህን ውድ ነቢይ ለመናገር ይፈልጋል። ሞራሉ እንዴት እንደሚመጣላቸው ራሱ በጣም የሚያጅብ ነው። አላህ የስነ ምግባር ልቅና ላይ መጎናጸፋቸውን ታላቅ መሆናቸውም የተናገረላቸው ብቸኛ ነቢይ ናቸው እኮ

የአላህ ስም በተነሳበት ቦታ በአጠቃላይ ስማቸው እንዲነሳ አላህ አድርጓል። ታዲያ ማንም ሰው እንደፈለገ ስማቸውን ዝቅ ማድረግ ይችላል? ይችላል? አይችልም። ከፍ አድርጓቸዋል። ከፍ ያለን ነገር ማንም ዝቅ ሊያደርገው አይችልም። አላህ ነቢዩን አለህ ሰላት ሰላም ምን አላቸው? ወረፋዕና ለከ እሲበሉት ወረፋዕና ለከ ዚክረክ ስምህን ከፍ አድርገነዋል አላቸው። የነብዩ ስም ከፍ ያለ ነው። የነብዩ ስም የአላህ ስም በተነሳበት ቦታ ላይ በአጠቃላይ ይነሳል። አዛን በል አሽሐዱ አላህ ኢላሀ ኢለላህ ወአሽሐዱ አና ሙሐመድን ረሱሉላህ ኢቃም በል የነብዩ ስም አለ። ሰላተል ጀናዛ ስገድ ሶስተኛው ተክቢራ የነብዩ ሰላዋት ሰላት ታወርዳለ። አታህያቱ ላይ ነብዩ ላይ ሰላዋት ታወርዳለ። በየትኛውም አካባቢ ላይ፣ በየትኛውም ከመስጊድ ስትወጣ፣ ከመስጊድ ስትገባ ሰላዋት ታወርዳለ።

አላህና መልእክተኛ መላእክቶች መላይካዎች በአጠቃላይ በዚህ ነቢይ ላይ ሰላዋት ያወርዳሉ። እናንተ አማኞች ሆይ እኔ ሰላዋት ያወረኩበትን ነቢይ መላይካዎች ሰላዋት ያወረዱበትን ነቢይ እናንተም እንድታወርዱ አዝዣቸዋለሁኝ። ሰሉ አለን ነቢይ፣ አላሁመ ሰሊ አላ ሙሐመድ። እሳቸው ላይ ሰላዋት ባወረድን ቁጥር ደረጃችን ከፍ ይላል።